ወኪያን ሰጠኝ። መጥ እንዳይገጫችሁ ዳራችሁን ያዙ። ማያ የምትባል ዮናታየ አንተ ጋ ናት። እኔ እንጃ። ማያ እኔ ጋ ነሽ፣ እናቴ ማያ እኔ ጋ ነሽ። ዋንዚሮ ግላፍ ሰጥቶሻል። እኔ ና ግላፍሚያገላይፉ ሪከርድ አድርጉት። እኛ እናሸንፋለን። አታምኑኝም እንዴ? ደገፍ በሉ። ኖ ኖ ኖ ዩ ካንት

በዚህ ግላብ ምንም ማንም የሚያድን የለም። አስራ አምስት ከአስራ አምስት እንደ ስምሽ እንደ ስምሽ ሀፍታሙ ግላብ አለው። ዳንዬ ግላብና ደመናለሽ

ሶስተኛ ቅጣት፣ ሶስተኛ ቅጣት፣ ሁለተኛ በባልዲ በርበሬ በጣችሁ መድፋት ቅጣት። ሶስተኛ ቅጣት፣ ሶስተኛ ቅጣት ይፈልጋል የእሱን መጠራት አይ ቅጣቸው። አንች ጀግና ነሽ ብዬሽ እኮ ነው፣ እንዲጠሩ ብዬ እኮ ነው። ተንበርከው መጀመሪያ ቤተሰብ ተበሏላ። ድጋሜ አይሉ አንድ ጋላክሲ እና አንድ መኒ ጋም ጋይስ ሲበያለድ